አውቃለሁ። በጣም ጠፍቻለሁኝ ከላይቭ ላይ ማለት ነው፣ ኦንላይን ላይ እንግዲህ ብዙ እየተገናኘን አይደለም። ነገር ግን እዚሁ ዩትዩብ ላይም ቢሆን አልፎ አልፎ ብቅ እያልኩኝ እንገናኛለን። ምን ላድርግ ምን ላድርግ ብላችሁ ነው። ያው ብዙ ሀጃ አለብኝ፣ የሚያጠፋ ብዙ ሀጃ አለብኝ። ያው ምድር ላይ ስትኖሩ ጥሩ ነገር አለ፣ መጥፎ ነገር ይኖርሃል፣ ወይም ደግሞ የህይወት ጉዳይ አለ። እነዚህ ሁሉ ተደማምረው አንድን ሰው በተፈለገው ቦታ ላይገኝ ይችላል ማለት ነው። ሆኖም ግን ያው ለመልካም ነው የጠፋሁት። ምናልባት እናንተን ሰርፕራይዝ አደርጋለሁ ብዬ ነበረ። ከጨረስኩኝ በኋላ ግን ብዙ ልጆች አላስቻላችሁም፣ ብዙ ቤተሰቦች ማለት ነው። አመሰግናለሁኝ በስልክ የምትጠይቁኝ ምን ሆነህ ነው ፖፕ ላይቭ ላይ ማትገባው፣ እንደ በፊቱ ማታስተምረው፣ ጠፍተሃል፣ ለምንድን ነው ደብሮህ ነው? በቃ ብዙ ጥያቄዎች አሉ። አንዳንዱ ደግሞ አላዋጣህ ብሎ ነው። ግልጽ ግልጹ ልንገራችሁ ብዬ ነው ዛሬ ለምን እንደጠፋሁኝ። የማያዋጣ ስራ የለም፣ አሰራራችን ካልሆነ በስተቀር በዚህ ዘመን በተለይ ኦንላይን ላይ በጥንቃቄ ህግና ደንብን ጠብቀን ከሰራን ያዋጣል። እናንተንም ሰርፕራይዝ አደርጋለሁ ብዬ ከዛሬ ለነገ ነገሮች አላልቅልኝ ስላሉ ዛሬ ዝም ብዬ በጅምሩም ቢሆን ሲያልቅ ሌላ ቪዲዮ እሰራላችኋለሁ። ዛሬ እስኪ የጠፋሁበትን ምክንያት በግልጽ በቪዲዮ ያው እንደምትመለከቱት እያሳየኋችሁን ቀጥላለን ማለት ነው። እንግዲህ ያው ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ እንዲሁም ደግሞ ላይክ ሼር አድርጉት። ብዙ ነገሮችን እንማማራለን፣ ኦንላይን ላይ በርካታ ነገሮችን እንሰራለን ብዬ አስባለሁኝ። እንግዲህ ያጠፋኝ ይሄ በቪዲዮ ላይ የምትመለከቱት ጉዳይ ነው። ማነው፣ በአጭሩ ከተረዳችሁ ኮሜንት ላይ ያው ሀሳባችሁን ታስቀምጣላችሁ። ይሄን ጉዳይ ለመጨረስ ምናልባትም በፊት ነው የጀመርኩት። በእርግጥ ይሄን እየሰራሁኝ ለረጅም ጊዜ ጠፍቻለሁ ማለት ነው ከፖፕ ላይቭ ላይ ዩቲዩብ ላይ እንዳለ እንደምታውቁት ያው አብዴት ሲኖር ብቅ እያልኩኝ አንዳንድ አጫጭር ቪዲዮዎች ይለቃለሁ። ነገር ግን ፖፕ ላይ ግን ገብቼ እንትን ለማለት በጣም ያስቸግር የነበር። እዚህ ላይ ማቴሪያል ማቅረብ አለ፣ እንዲሁም ደግሞ ቁጥጥር አለ። ሰራተኛ ዝም ብሎ ለቆ አይሆንም። እና በርካታ ነገሮች ያው ተደራራቢ ሲሆኑብኝ ፓርቲ እየከፈትኩ ብቻ ጣፋለሁ ይህ ማለት ነው። ስለሆነም እናንተ ምናልባት ከኔ ወይም ደግሞ ከበፊት እህት ወንድሞቻችን የምንወስዳቸው ነገሮች ስላሉ ሞቲቬት ያደርጋችኋል ወይም ደግሞ ሰርፕራይዝ ያደርጋል ብዬ አስባለሁ። ለምን የሆነ ሰው ሰርቶ ተለውጦ ወይም ደግሞ በፖፕ ብቻ ላይሆን ይችላል። በነገራችን ላይ ይህ ቀደም ብዬ የጀመርኩት ስራ ቢሆንም የሆነ ነገር ስታደርጉ የሆነ ውጤት ታያላችሁ ለማለት ፈልጌ ነው። ስለዚህ እኔ ሌላ ሌሎችም ስራዎች ስለምሰራ ይሄ ዝም ብሎ እየመጣ እንዳልሆነ እንድትረዱኝም ጭምር ነው ማለት ነው። ምናልባት ብዙ ልጆች የተለያየ የኦንላይን ስራዎችን እንደምትሰሩ አቃለሁኝ። ለምሳሌ ዩቲዩብ ሊሆን ይችላል፣ ቴሌግራም ላይ ሊሆን ይችላል፣ ኤርድሮፖች ሊሆኑ ይችላሉ፣ ድሮፕ ሾፒንግ። ብቻ በርከት ያሉ ስራዎች አሉ። ፎሬክስ ትሬዲንግ ሊሆን ይችላል። በጣም ብዙ የኦንላይን ስራዎች አሉ። እነዚህን ስራዎች ስሰሩ የራሳቸው ኮንሲስተንሲና ተአማኒነትን ካላቸው ትለወጣላችሁ። እውነቴን ነው የምነግራችሁ። እዚህ ቤ ላይ ለምሳሌ እኔ የጨረስኩትን ገንዘብ ብነግራችሁ ዩል ቢ ሰርፕራይዝድ በጣም እንትን ልትሉ ትችላላችሁ። እንዲህ ይህን ሁሉ ብር እስከ ማለት ልትሉ ትችላላችሁ። ምናልባት ሙሉ አብዝን ብዬ ከውጭ ያለውን እንዲሁ ሳሎን አካባቢ እንደምትመለከቱ ሳሎን አካባቢ የሆነ ያክል ወደ ፊኒሽንግ የቀረበ ነገር ነው እያሳያችኋለሁ። ሙሉ ሲጠናቀቅ ደግሞ ከእያንዳንዷ ክላስ ከውጭ ያሉትን ሁኔታዎች አስጎበኛችኋለሁ ማለት ነው። ምናልባት ይህንን በማየት የሰራ ሰው ይለወጣል። ላይቭ ላይ እንግዲህ ላለፉት ስድስት ወራት ማክሲም አምስት ወር ያክል ላይቭ ላይ ቆይቻለሁ። ፖፕ ላይ ያዋጣል አያዋጣም። ሲሆን አሰራራችሁን አስተካክሉ። ምናልባት እንዴት እንስራ እንደው አንድ ቪዲዮ ከቻልኩኝ ነገ ተነገወዲያ ልለቅላችሁ ይችላል። በተለይ ደግሞ ሴቶች ሴት እህቶች በቀላሉ ብዙ ነገር ኦፕቴን ማድረግ ትችላላችሁ። እንደውም ሳምፕል የሚሆኑ እህቶችን ሁሉ እዚሁ ላይ እየጠቀስኩላችሁ ቪዲዮ ልሰራበት ይችላል። ለምን ካላችሁኝ ውጤታማ የሚያደርጉ ነገሮች እጃችን ላይ እያሉ እኛ ከዛ ባሻገር የምናያቸው ወይም ደግሞ አላስፈላጊ የሆኑ ነገሮችን ስናይ ጊዜያችን የምንጨርስባቸው ሁኔታዎች አሉ። ግን በቀላሉ ደግሞ ገንዘብ የምናገኝባቸው መንገዶች አሉ ይፈልጋል ብዙ ነገራቶችን ስለሚፈልግ በጥንቃቄ እንደገና ላይቭ ገብቼ ወደዚህ እንደገና የምመለስበት ምንም ምክንያት ስላልነበረ ሙሉ ጥቅልል ብዬ ወደዚህ ስለገባሁ እንጂ ፖፕላይ ተመልሼ በጣም አሁንም በሰፊው እንደምሰራ እርግጠኛ ሁኝ፣ ልነግራችሁ እችላለሁኝ። እስካሁንም ስደውሉልኝ ስጠይቁኝ በተለያዩ በቴሌግራም በኢሞ በዋትሳፕ እንዲሁም ደግሞ ቀጥታ በስልክ ስደውሉልኝ የነበራችሁት ወንድሞች ከልብ አመሰግናለሁኝ። አብረን እንሰራለን። በእርግጥ ይታወቃል። ከፊታችሁ ያለ ሰው ምናልባትም አንድ ነገር ማወቅ ያለባችሁ በቅቶትም ሊሆን ይችላል። ትልልቅ ኤጀንቶች በነገራችን ላይ በቅቷቸው ሊያቆሙ ይችላሉ እንጂ መቼም ቢሆን አያቆም። ለምሳሌ ፌስቡክ አካውንት ኑሯችሁ መቼም ትታችሁት አታውቁም፣ ገንዘብ እንኳ ሳይሰራ ማለት ነው። ቲክቶክም እንደዚሁ። ፖፕ ላይ ግን ትነስ ትደግ የሆነ ነገር መስራት ይቻላል። ኮሚኒታችሁን በጣም ላርጅ ሳታደርጉት ቀርታችሁ የእናንተ ገቢ በጣም ሚኒማይዝ ወይም በጣም ትንሽ ሊሆን ይችላል እንጂ ፖፕ ላይ ትንሽም ይሁን ትልቅ አሁን ደግሞ ፖፕ እንደምታስታውሱት አዳዲስ አብዴቶች፣ አዳዲስ አሰራሮችን እየአስተካከለ እየመጣ ነው ያለውና ባትንቁት ነው ብዬ የማስበው። ምናልባት እንደናንተ ችሎታ እንደናንተ የስራ ፍላጎት ሊወሰን ይችላል። ለዛም ነው በርከት ያሉ የስራ ዘርፎች ወይም ደግሞ እኛ ኮይን እና ፖይንት የምናገኝባቸው ሜካኒዝሞች ዘዴዎች ይለያያሉ። በነገራችን ላይ ምናልባት ለወንዶች ሊሚትድ ሊሆን ይችላሉ ዋይድሊ ወይም ደግሞ በሰፊው ወደ ኤጀንትነት ሊገፋችሁ ይችላል እንጂ ከዛ በዘለን ለሴቶች ደግሞ በጣም ምቹ ነገራቶች አሉ። ምናልባት እንዳልኳችሁ እኔ ትናንትና በደንብ ስመለከት ነበር እና የሴቶችን የሪዋርድ ኢንተርፌስ ሳየው በቀን እኔ ብዙ ነገሮችን መሰብሰብ የምትችሉበት ነገራቶች አሉ። ማንም ሰው ግን ልብ ብሎ እያያቸው አይደለም። ፓርቲ ላይ ትቀመጣላችሁ። ከዛ ላይ ይሄ ብቻ አይደለም። በጣም ብዙ እስከ አስር የሚደርሱ ነገራቶችን እንደው ዝርዝር አርጌ ለመጥቀስ እሞክራለሁኝ። አትናቁት። አሁንም ገና ገና ብዙ ነገሮችን እያሻሻለ ይመጣል ብዬ አስባለሁኝ። ለምሳሌ ቪዲዮ በመልቀቅ ራሱ ገንዘብ የሚያሰራ ካታጎሪ አምጥቶልና በነገራችን ላይ እስቲ ስንቶቻችሁ ይሄንን ዲስከበር አድርጋችሁታል? ስንቶቻችሁ አይታችሁታል? እሱንም ቼክ አድርጉልኝ። በተረፈ ዛሬ እኔ ያው የመጣሁት የጠፋሁበትን ምክንያት ለማሳወቅ ነው። እጅን ቤት እየሰራሁ ስለነበር ነው እንጂ ፖፕን ጠልቼ ወይም ደግሞ ሳያዋጣ ይቀርቶ አይደለም። ግማሹ ሲተኛ፣ ግማሹ በሚሰራው በጣም በጥቂት ልጆች ጥሩ ነገር እያገኘን እየሰራን ነው። እንግዲህ የዛሬው ቪዲዮ ይህን ይመስላል። ኔክስት በሌላ ቪዲዮ እስከምንገናኝ ቸርን ሰብንት መልካም የስራ